አንቺ ለሰላም እውነቱን ዘክዘክ አድርጋ አውጥታ ተናገረች። አንቺ እንግዲህ እርግብን እነ ሰላም እንዴት እንዳገኟትና ለምንስ እንደትስ እዛ ቤት እንዳመጧት ጠየቀቻቸው። ሰላምም እውነታውን ነገረቻት፣ እንዴት እንዳገኟትና እንዴትም እዛ ቤት እንደገባች። ሰላም በእርግብ ደስተኛ አይደለችም፤ ምክንያቱም የእናቷን እቅፍ እርግብ ነጥቃታለች። እናም ሰው እንዴት ጨካኝ ነው በዚህ ልክ ሰላምዬ፣ አለች ሀኒቾ ማለት ስትላትም፣ እይ ውልሽ ሀኒቾ እኔ ታዳምጭኝ ሀለቻት ሰላምን፣ በደንብ ነው የማዳምጠሽ። ከእርግብ ጋር ፎቶዋ የሚያገናኛቸው ነገር ምንድን ነው ስትላትም፣ የሰው ልጅ በአደባባይ እንደዚህ አውጥቶ እንደማድረጉ በጣም ያሳዝናል። እንዴት ቢሆን ነው ማለት አለቻት። ሰላምም እዩ ልጅ፣ ሰላም እዬ፣ እርግብ በቴሌቪዥን ይዘው የመጣቸው መረጃ በሙሉ አምናችሁ ላይ የተቀበላችኋት አለቻት። አዎ ይዛ የመጣችው መረጃ አሳማኝ ነበረ። ከዛም ተቀበልናት አለቻት። ይህን ነገር ባልነግርሽ ነበር ደስ የሚለኝ ግን ደግሞ ስትል ሀኒቾ ወደ ሳይሆን በግድሽ ትናገራለሽ አለቻት። ከዛም ቀጠለችና ሀኒቾ እዩልሽ፣ ሀኒቾ እዩልሽ፣ ሰላሜ እርግብ የያዘችው ሀብልም ሆኖ ፎቶዬ እንዲሁም ደግሞ ቴሌቪዥን ላይ ወጥታ ጋዜጠኛ ጋር ሄደችበት። በሙሉ መረጃው የኔ ነው። እናም እንደት ልታገኘው እንደቻለች አላውቅም ይህ ነበር ሲያስጨንቀኝ የከረመው አለቻት። ሰላም የሰማችውን ማመን አቅቷት እንቧዘራፋለች። በጣም በሚያሳዝን ሁኔታ ሀኒቾ ለሰላም እውነታውን ከተናገረች በኋላ እሩጣ ወጣች። በጣም ያሳዝናል። በርግጥ ሀኒቾ ከአባቷ ጋር ራሱ በጣም እየተቸገረች አባቷ ፊት ለማስመሰል ብትሞክርም አባቷ ያስጨነቃት ነገር ከአቅሟ በላይ እንደሆነ ተረድተዋል። እናም አባቷ የሚያስቡት ያ ለመታከሚያ ያመጣቸው ብር በወንጀል ወይም ደግሞ እሷን የሚጎዳ ነገር ወንዳት ታሏት የተቀበለች መስሎ ነው የሚሰማቸው አ ሀናን ያስጨነቃት ነገር ቢኖር ያ ገንዘብ ሳይሆን እንደሁም እርግብ ለመረጃ የሷን ፎቶ የተጠቀመችበትና ሀብሏን ነበረ። አሁን ሀኒቾ እውነቱን ፈንደት ታደርጋ ለሰላም ተናገረች። ሰላምም አሁን የሰማችውን ነገር እኔም የሚችልጅ ውስጥ ያልተቀበላትም ነበር ነገረ ስራዋ በሙሉ ምንም እማይሆን ነው አለች። በእርግጥ አሁን ሀኒቾ ብቻዋን ሌሊት እንቅልፍ ሳይወስዳት አደረ። በቃ ወይዘሮ ሜላት እናቴናት ማለት ነው አለች። ግን ደግሞ ሰላም ፊት ፈጣሪ ሆይ ይህንን ጉር ከምታሳየኝ ምን ነው በልጅነቴ አጥፍታ በሆን አለች። ሰላም ደነገጠች። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ ዛሬ በአዲስ ነገር መተናል በነሃንቾ ማለት ነው። አሃንቾ እንግዲህ መናገር ሳትፈልግ ሰላም ስላስገደደቻት እንዴት ነው ጓደኝነት ማለት በዚህ ነው ወይ? ወደሽ ካይሆን ይሆንሽውን ነገር እንድትነግሬ ይፈልጋለው አለቻት። ይሄን ነገር ባልነግርሽ ነው የሚቻለው ሰላምዬ ስትልም፣ በግድሽ ነው ሀና ዛሬ ትነግሪኛለሽ አለቻት። አሃናም እንግዲህ እውነቱን አፍረጥርጣ እርግብ ወደዛ ቤት የገባችበትን መጀመር መጀመሪያ ሰላምን ጠየቀቻት ሰላምም ይዛ የመጣችው መረጃ ትክክልና አሳማኝ ስለነበረ በቴሌቪዥን ወታ ነበር ቤተሰቦችን አፋልጎኝ እያለች እያለቀሰች የነበረው እናም ያንን ነገር ስናነሳ ምን ማድረግ ነበረብን አየን፣ አምነን ተቀበልን፣ አለቻት። ሰላምም ይህንን ስትላት ሀኒቾ እመብርሃን ድረሽልኝ፣ ሰው እንዴት በአደባባይ ይህን ጉዳስ ችሎት ይወጣል? አለች ሀኒቾ እንደዛ። ስት ሰላም ግራ ተጋባችና ማለት ምንድን ነው አለቻት ከዛም ሀኒቾ እንደዛ ብላ ጥላ ሮጠች። ሰላም ግን ልትፋታት አልቻለችም። ስልኩን ውርውር አደረገችላት። መጀመሪያ ግን ሰላም የመጣች እርግብ የመጣችበትን ቪዲዮ አሳየኝ አለች ሀኒቾ ሰላምን። ሰላምም እዩ ብላ ስታሳያት ሀኒቾ ደነገጠች። ሰው ግን እንዴት አይነት መሰሪ ስራ ነው የሚሰራው በፈጣሪ አለችና ስልኩን ወርውራ ስትሮጥ፣ ሰላምም ተከትላ ሀኒቾን እጅና እጇን እንቀርጋ ያዘቻት። ምንድን ነው የተደበቀው እውነት በውስጥ ሽንዳር ላይ ይሰማኛል። አሀኒቾ ይህን ነገር እኔናንች ብቻ ልንወጥ ልንጠው እንችላለን። አንቺ ብቻ የውስጥሽን ሳት ደብቄ ንገሬ፣ በማለትም ሴት ጣርጋ ያዘቻት። ሀኒቾም አሁን ሰላምን መዋሸትም ሆነ እንደውም ደግሞ ያለመናገር ማለፍ አልቻለችምና ና ሰላምዬ፣ ባልነግርሽ ነው የሚቻለው የተፈጠረው ነገር ለእኔ ራሱ ህይወቴን በጥብጦታል። ሰላም ይነስተዋታል አለቻት። ከዛም ያንቺ ሰላም ተነሳ ማለት የኔም ሰላም ተነስቷል ማለት ነው ሀኒቾ እውነቱን እንድትነግርኝና የተፈጠረውን ነገር በግሀድኔ ና አንቺ እንድንጋፈጥ እፈልጋለሁ፣ አለቻት። ወይስ አንቺ በውስጥ የሸደበቅሽውን ነገር እንድትነግርኝ እኔ ራሴ ማጥፋት አለብኝ፣ አለች ሰላም። ሀኒቾም ሰላምዬ እንደዛ ትቤ እንደዛ ስት እንዳልሰማሽ አለቻት። ከዛም ቀጠለች። ና እዩልሽ ሰላምዬ ይህ የተሰጠ መረጃ በሙሉ የኔ ነው ፎቶ የኔ ነው። እንዲሁም ደግሞ ሀብሉ የኔ ነው። እውነት አሁን ማወቅ ካለብሽ እወቄ ይሄ ነው አለች። ምን አለች? አሰላም አዎ እንዲሁም እያስፈራራች ነበረ። ሀብሌን ስጪ ስላትም አልሰጥም ብላ እያስጨነቀች ነበረ። ሀብሌና ፎቶዬ ከቤት ጠፍቷል። እኔም እንደ ነገርኩሽ እናት የለኝም አባቴን ያሳደገኝ ስለዚህ አለች ሀኒቾ። ይህንን ስትል ሰላም እምትወረው ግራ ገባት። ወይዘሮ ሜላት እንግዲህ አሁን ወደ ባዩስ ቤት ሊሄዱ ልብሳቸውን ለባብሰዋል። እና ሰላም ቁጭ ባለችበት አልጋ ላይ እማዬ ወደ ልትጅ ነው? አለቻት። ከባዩሽ ጋር አለች። እንደው በዚህ ሰዓት አለቻት። ገና እኮ ነው፣ ደግሞ በመኪና ነው የምደርሰው። እመጣለሁ ስትልም ቆይች። ሴት እንዴት ነው፣ በጣም ነው የምታስጠላው። እሺ ምናም ደስ አይለኝም፣ አለች ሰላም። ሰላም እዬ ባዩሽ እኮ ከልጅነት እስካሁን ድረስ ያለንበት እድሜያችን በጓደኝነት ነው አለቻት። ምን አደረገች? አንቺ የሰው ነገር እንደማይጥምሽ አውቃለሁ አሉ ወይዘሮ ሜላት። ዩልሽማዬ ወይዘሮ ባዩች ምኗም ደስ አይለኝም። ነገር ማብኳት፣ ወሬ መደበላለቅ፣ በማያገባ መግባት ትወልድዳለች። አለቻት ወሬ የምትወጅ ሳንቻ አይደለች ስትልም እኔ ቢያንስ የሚያወራውን ነገር ለይቼ አውቃለሁ። እሷ ኮ ዝም ብላን የምትደባላለቀ አለች። በሳይመሽብኝ አውልሽድ አለቻት። ከዛም እሽ ብላ ሄደች። ተመልሰው መጥተው ወይዘሮ ሜላትና ሰላም ቁጭ ብለው አልጋቸው ላይ፣ እዩልሽ ሀንች ሰላምዬ አሉ ወይዘሮ ሜላት። ወይ የማየ አለቻት። ከዛም ባለፈ ሀና በተደጋጋሚ ክላስ ትገባለች አላልኩሽም? አለቻት። ልሰርቅ ነው ስርቀውታን አረጋገጥኩ እንዳትይ ብቻ፣ እንደዛማ አይሆንም አለች። አይደለም አለች። እና ምንድን ነው ስትልም፣ ምን ብትለይ ጥሩ ነው ሰላምዬ? አለች። ወይዘሮ ሜላት ምን አለችሽ? ቶሎ ንገር ስትልም እዩልሽ ያናን የእርግብን ፎቶ ማየት ፈልጋለሁ አለችኝ አለች። ማለት የእርግብን ፎቶ እስከ ዛሬ አታውቅም ማለት ነው አለች። ሰላምም አዎ፣ እኔ እንጃ ሀል ወይዘሮ ሜላት እና ምን አልሻት? እኔማ አሳይሻለሁ ላሳያት እያልኩኝ ፎቶውን ካየች በኋላ ተደወለላትና ደንግጣ አንደብድ ሆና ሄደች አለቻት። የእርግብን ፎቶ ለምን ፈለገችው? ምን አገናኛቸው? ስትልም ለእኔስ ጥያቄ የሆነብኝ እሷ አይደለ ሰላምዬ አሏት። እሽ በቃ አለች። ከዛም ሰላም በጀርባዋ ተንጋለለችና ና አሀና የእርግብን ፎቶ እየፈለገችው ለምንድን ነው ፈጣሪ ሆይ ምን ተፈጥሮ ነው እያለች እያሰበች እያለ ወይዘሮ ሜላት ልብሳቸውን ቀይረው ለመተኛት መጡ። በያሁን ቁጭ ፈቀቅ በይልኝና ልተኛ አሏት። እሽ በቃ አሉና ሊተኙ እንዳሉ በሩ ተቆረቆረ። እርግብ ነበረች። ምን ነው? ይግቡ አለች። ገባች። እማዬ ይቅርታ ረበሽኳችሁ። እንደ እህቴ ይሁን ነገር ላናግራችሁ ነበር አለች። እህቴን ካልከፋት ስትል ምንድን ነው? ንገሪኝ አለ ሰላም እኔ በህይወቴ ከሰው ጋር ተኝቼ ስለማላቅ፣ ያው በተሰው ጋር መተኛት አልወድም እና ግን ዛሬ የመጣውት በቃ በእናቴ ቅፍ ምናልባች ወደፊት ከሰው ጋር መተኛትን እንለምድ ከተማርኩ ብዬ ነው አለች። ከዛም እና እናማ ስትል ሰላም አልጋው ልቀቂልኝ እያልሽኝ ነው አይደለ? አለች እናቴ ልቀቂ እያልሽኝ ነው ስትል

አሏት ወይዘሮ ሜላት። ከዛም ሰላምን በጣም ስሜታዊ ሆነች ና እምናሴ ክላሴዳ በነጻነት ተኛች። ጠዋት ሀና አባቷ ጋር እንግዲህ አዳሯን ቁጭ ብላ ስታደር አባቷ ደንግጠው ተነስተው በስመ አብ ወልድ መንፈስ ቅዱስ ምን ሆነሻል ሀንዬ? አሏት። አላቅም አባ ረበሽ ኮ እንዴ? አለቻቸው። ኧረ እኔን ምን ትረብሽኛለሽ መቼ ተኛውና ነው? አሏት። እና ታዲያ አንቺ ምን ሆነሽ ነው ተጨነቅሽብኝ እኮ ልጄ አሏት። አባዬ አላቅም፣ ጨንቆኛል አለች። ምን ሆነሽ ነው ሲሏትም አላቅም አባዬ፣ እኔ እንጃ ያመጣሽው ገንዘብ በወንጀል ነው እንዴ? አረ በፍጹም አባ፣ ስለ ገንዘቡ ዝም ብለ መኔ አለቻቸው። እርሳቸው እና ምን ሆነሽብኝ ነው? እስኪ ግልጽ አድርገሽ ንገሪ ልጄ አሏት። አባዬ እኔ አላቅም የሆነውን እኔ ምንም አላቅም አለች። ዘንድሮ ልጅ የምነክቶብኝ ነው። ምን ሆንሽብኝ? አሏት። አላቅም እያልኩ ብቻ ጭንቆኛል አለቻቸው። ከዛም እንተኛ ብለው ተኙ። ጠዋት ሀንቾ ልብሷን አለባብሳ ወደ ስራ ቦታ ልትሄድ ስትል አባቷ በተለየ አመለካከት ተመለከቷት። አባዬ ዛሬ ደግሞ ምንድን ነው እንደዚህ የምታይኝ? አለቻቸው። እንዴ እንዳትመለሽ አትሄጂ ይመስላል አለቻቸው። እንዴ ልጄ ሳተኝ ኮን ያደርሹ ታዲያ ይሄ አያመለክትም? አሏት። አባዬ በቃ እኔ ኮደና ነኝ አለቻቸው። ስራ እንዳይረፍድብኝ ልውጣ። ደግሞ ጆሮን እንዳታስቸግረው በሰዓት ብላቸው ሄደች። እሺ አለች ጆሮ እንግዲህ። ለሀና ብሩን ሲሰጣት ከየትነ ያመጣው ብላ ትንሽ አስቸግረው ነበረ እኔ ሰርቄ አይደለም እመኚ፣ ሀኒቾ ሰው ሰቶች ራሴ ሰርቸ ነው የራሴ ነው። በማለትም አሳምኖ ሰጣት። እናም እቤት መታ በደስታ ሽንኩርት ቁርስ ለመስራት እየከተፈች ነበረ። ከዛም ሰላም ገባች። ሀና በፈገግታ ሀኒቾ፣ እንዴት አደርሽ አለቻት። ሰላም፣ ደህና አደርሽ አለች። ምን ተገኘ አብርሽ? እንዴ፣ ብቻ ስንት ስቅ ያለሽ አለቻት። አራሳኩም አለች። እያየውሽ ስትላትም አዎ ምስሎሽ ነው። ልደብቄ ነው ወይስ አበርሽ? ትናንትና አማዬ የሀናን ፎቶ የእርግብን ፎቶ ሳሳያት ደንግጣ እየሮጠች ለች ሄደች አለች። እንደዛ አይደለም አባቴ ማለቴ ጆሮ አሲር ሲደውልልኝ ነው አለች እና አባዬ ምናምን ሲለኝ ደንግጬ አባቴ የሆነ ነገር ሆነ ብዬ የሄድኩት አለቻት። ከዛም እሺ፣ እና ምን ሆኑ? ሰላም ናቸው አባዬ ሰላም ነው። ጆሮ ገንዘብ ሰጥቶኝ ነው አለቻት ምን አለች ከየት አምጥተ ነው ብለው እመኚ ብቻ ብሎ ሰጠኝ። ዛሬ የአባቴን ሕክምና ልጀምር ስለሆነ ነው ደስ ያለኝ አለቻት። የኔ ወዳጅ እንኳን ደስ አለሽ ብላ ሀናም አቀፈቻት። አሁን ቁርስ ልስራና አባቴን ሕክምና ለማስጀመር እሄዳለሁ ስትልም ሰላም በያንቹ ውጭና ሂጂ እኔ ስራውን እሰራዋለሁ አለች። እኔ ሰርቼ ደርሳለሁ አለች። አንቺ ደግሞ ድርቀት አልሸሻትም። ሂጂ ስራውን እኔ እሰራለሁ። እማዬም ባይሆን አስፈቅጃት ከተነሳባት ጓንዳ አይልባት አለቻት። እሽ ብላ እንግዲህ ሀኒቾ ወይዘሮ ሜላትን ክላስ ቆርቆራ ስትገባ፣ ሀኒቾ እንኳን ደህና መጣሽ እትዬ። እንዴት አደርኩ። አባቴን ግማሽ ብር ሐኪም ቤት ላስገባው ነው አለች እና ፍቃድ እስኪ ነ ቁጭ ቤ ልጅ አሏት። ቁጭ አለች እና ምን ተገኘ አባቴን ባለፈርሰው የሰጡ ገንዘብ አላደለ እና እሱ ላይ የተወሰነ ጨምሬ ሕክምናውን ላስጀምረው ፈልጋሉ ግማሹን ይሻሉ አሏት አለቻቸው። ሀንቾ አሁን ምን አንድ ሀሳብ አባትሽን ላሳክምልሽ ብልሽ የማይሆን ነገር ነው። አንድ የድርጅት ድርጅት አለኝ በነጻ ያሳክማል። እናም ስለዚህ አሁን አባትሽን ወደ ድርጅቱ ይዘሻቸው ነይና ይታከሙ እኔ እንዳው ቢ ይዝ አብረን ሄድ አሏት። አረት እዬ እንደሱ አይቻልም፣ እኔ አልፈልግም ስትል ሀኒ አንቺ ድርቃት በይ አባትሽን እኔ ማሳከም አለብኝ፣ ማለቴ በድርጅቱ በቃ የከፈልሽ ብር እንዳለ ሆኖ ቀሪውን የልሸፉን አህል ድርጅቱ ይሸፉን አሏት። እሺ በቃ በማለትም ተያይዘው ሄዱ። እርግብ ከቤተ ክርስቲያን መጣች። ከዛም ልጄ መጣሽ አሏት። አዎ ወዴት ነው? ያንቺው አባት ታመው ልናሳክም ሆስፒታል ይዤ ልሄድ ነው። አለች ሀኒቹ ደግሞ ማናት? አለቻት ያነ አባት ይቺ ሰራተኛ አ እንዴት ሰራተኛ እንደዚህ ታድርጋለሽ? በጣም ሰራተኛ ትሆን እንጂ በጣም ጥሩ ልጅ ናት፣ በጣም ከምነግርሽ በላይ አሏት የኔን ስም እንኳ እረስተሻዋል። ስትል ማለት እርግብ ብለሽኛል አለቻት ልጅ ይቅርታ በማለትም እርግብ ብቻዋን ገባች። ና እኔን እንኳ ስም ማስተዋት ያቃታት እንዴት ነው ሀኒቾ ሀኒቾ የምትለው ወይስ አውቀው እየቀለዱብኝ ነው? ይህች ሴትዮ ምን እየሆነች ነው? አክስቴ በቃ ተበልተናል አለች እርግብ። ከዛም ቀጠለች ና የተዋረድን ይመስለኛል አክስቴ በማለት በሀኒቾ እንግዲህ አባቷን አሳክማ ወደ ቤት ጆሮ መልሶ ይዟቸው ሄደ። እናም ሰላም እንግዲህ የቀረበላት ያቀረበችላትን ጥያቄም ሀኒቾ በሙሉ መለሰችላት። አሁን እርግብና ወይዘሮ ባዩዝ ምንድን ነው የሚበቃቸው? እናም እንግዲህ አሁን በደስታ የሀናን አባት አሳክመው ወደ ቤታቸው ተመለሱ። ሀኒቾም ለሰላም ዘርዝራ ነገረቻት።